ሰላም ሰላም ሰላም፣ እንዴ ናችሁ? ክብሩ ይስፋ ክብሩ ይስፋ። ሁሉ አማን አለን አለን። ዛሬ የሆነ ነገር ልዘግብ ነው ልዘግብ ነው። ቤተሰብ ምንድን ነው፣ ሁልጊዜ አንድ ነገር አስቡ። አምላካችሁ የን መልስ ካለው እናንተ አትጨነቁ። ለአምላካችሁ አትደባድቡ፣ ለአምላካችሁ አትከሱም፣ ለአምላካችሁ ምንም አታደርጉም። ጸሎት ነው የምታረጉት ለጠፉ ሰዎች ለተሳሳቱ ሰዎች ጸሎት ታደርጋላችሁ፣ አምላክ ካላችሁ አምላክ ከሌላችሁስ? እናንተ ለአምላካችሁ ተከላካይ ናችሁ። አሁን ለምሳሌ የሆነ ጋንግ ግሩፕ አለ። የሆነ ጋንግ ግሩፕ የሆነ ሰው ስለ እሱ ቢተች ክፉ ቢናገር ያን ሰው ፈልግና ያዘው እንዳትለቀው ይባላል። የሆነ ፖለቲካ ግሩፕ ሲኖር ፖለቲካ ግሩፑን ተናገርከው ከተባለ ይህ ሰው ለዛ ፖለቲካ ስለማይጠቅም ያዘው፣ አሰቃየው፣ በቃ ፍረድበት ይባላል። ስለዚህ የፖለቲካና የጋንግ ሜምበር ግሩፖች እንደ ሃይማኖት ግሩፖች አንድ አይነት ናቸው። የሃይማኖት ግሩፖች ሰው ሲያሳዱ፣ የእምነት ግሩፖች ደግሞ ሰው ያጠምብዳሉ። ልዩነቱ እዚህ ጋር ነው ልጅ። የእምነት ግሩፕ የሆነ ሰውን በእግዚአብሔር ቃል ያጠምዳል። የሃይማኖት ግሩፕ ከሆነ ግን ሰው ሃይማኖቴን ተቸብኝ ተብሎ ይሳደዳል። ስለዚህ ልዩነቱ ማስተዋል አለ። ትዝታውም ሆነ ማንኛውም ሰው ሃይማኖት ላይ የፈለገውን ትችት መስጠት ይችላል። ማንም ሰው ሃይማኖት ተከብሮ የሚባል ነገር የለም። ትችት መስጠት ይቻላል። ያንን ኢቭን መልስ የሚሰጠው አምላካችሁ መሆን አለበት። የሰው ልጅ መልስ ከሰጠው የምታመልከው ጣዖት ነው። የሰው ልጅን ካሳደድክ የሰው ልጅን ስለ ሃይማኖት ብለህ ከከሰስክ ምክንያቱም ኢየሱስ ክርስቶስ እንዴት የእግዚአብሔር ልጅ ነኝ ይላል እንዴት ራሱን ከእግዚአብሔር እኩል ነኝ ይላል ብለው ነው ያሳደዱና የሰቀሉት። አሁንም ሃይማኖቴን እንዴት ይናገርብኛል ብለህ አንድ ሰውን ካሳደድክ፣ ካሰርክ፣ ልትገለው ልደበድበው ከመጣ አንተ ማለት አምላክ የለህም ይን ሀ ምክንያቱም የአንተ አምላክ መልስ አይሰጥም። መልስ የምትሰጥለት አንተ ራሱ ነህ። ይሄ ነው ብዙ ጊዜ ምኖችን ሃይማኖቶችን ምን እያደረገ ያላቸው እያስቆጣ ያለሁ። ኢትዮጵያ ላይ የንጽጽር ነገሮች ይሰራሉ። ሃይማኖትን ብላችሁ የምታሳዱ ሰዎች በውስጣችሁ ያለው ሃይማኖት አይደለም፣ ጋኔ ነው ያለው። በውስጣችሁ ያለው ዲያብሎስ ነው ያለው። እምነት የለም። እምነት ያለው አንድ ጴንጤ የከሰሰው ሰው የለም። እድሜ ልኩን ፕሮቴስታንት ሃይማኖት የሌላ ሃይማኖትን እንዲህ ብሎኛል ብሎ የከሰሰበት አንድ ዘመን የለም። በየጊዜው ሙስሊም ይከርሳል፣ በየጊዜው ኦርቶዶክስ ይከርሳል። እና አስተውሉ። የእናንተ አምላክ መልስ ካለው ጸልዩ። ለዛ ሰው ምን ታረጋለህ? ትጸልያለህ። ለዛ ሰው ጌታ ሆ እውነቱን መንገድ አሳየው፣ እውነተኛ መንገዱን ምራው ብላችሁ ለዛ ሰው ትጸልያላችሁ እንጂ ያንን ሰው አታሳልም። እምነት ከሌለህ ግን መልሱ የምትሰጠው አንተ ነው መልሱ የምሰጠው በሃይማኖት ነው። መልስ የሚሰጠው በግሩፕ ነው። መልስ እንዴት እንዲባል ትባላለህ፣ ትባላለህ። እንዴት እንዲህ ትባላለህ፣ ትባላለህ። አዎ ትባላለህ። ሃይማኖቴ እንዲህ ተባለ። አዎ ይባላል፣ ይባላል። ቢባል ምን ምን ችግር አለው? ምን ሊሆን ከተባለ አለ እንዴ ብለህ የማጣራት ጥያቄ፣ የመስራት ጥያቄ አለብህ አንተነህ። በሃይማኖቴ ውስጥ እኔ በምወደው እኔ በምከተለው ሃይማኖት ውስጥ እንደዚህ አይነት ችግሮች አሉ ወይ ብለህ መጠየቅ ያለብህ አንተነህ፣ መጠየቅ ማጣራት ያለብህ አንተነህ እንጂ መያዙ ይልቀቁኝ፣ እገላለሁ፣ እደበድባለሁ ምናምን የሚባል ኢየሱስን መስበክ መቼም አይቆም። እንኳን አሁን አርባ ሚሊየን ኢየሱስን የሚክ ብቻ የሚከተል ቀርቶ ቤቱ ለብቻው እያመለከ ጣራው ላይ ሲወረወርበት ጣራው ሲደበደብ መንገድ ላይ ሲሄዱ በድንጋይ እየተደበደቡ ሲያመልኩ በድንጋይ እየተደበደቡ የቆዩት ክርስቶስን መስበክ አላቁ። አሁን በየመንገዱ ይሰብኩታል። ምክንያቱም ዘመኑ የወንጌል ስለዚህ ምንም ማድረግ አይቻልም። ኢየሱስ ይሰበካል። አንተ ሃይማኖት ስበክ እኛ ደግሞ የሚሰበከው የሚመለከው ኢየሱስ ይሰበካል። ኢየሱስ ሲባል ደሞ የሚፈላው ውስጡ ጋኔል ያለ ብቻ ነው። ኢየሱስ ጌታ ነው። ሌላ ምንም ማንም ምንም ማድረግ አይችልም። ማንም ምንም ማድረግ አይችልም። ሌላው ከሞትክ በኋላ ፍርድ ነው የሚጠበቅ። እያንዳንዱ የሞትከው ፍርድ ነው የሚጠበቅ። በኢየሱስ ክርስቶስ ያመኑት የተጠመቁት ሲድኑ፣ ስለ ሌላ ያሉት ደግሞ ይጠፋል። ይሄ የመጽሐፍ ቅዱስ ቃል ነው። ሲዮል ገብተህ አወጣሃለሁ የሚል ተረት ተረት ተረት ሆኖ ይቀራል። ኢየሱስን እየተዋሸ ከኢየሱስ በላይ አምላክ እያለ ቅዱሳን የሚባሉ ብዙዎች አሉ። ከኢየሱስ አልፈው ከሲዮል እናወጣሃለን የሚሉ አይለኛ አይለኛ ደላሎች አሉ። አባቴ እነሱን ተማምነ ከሆነ እዚህ ሃይማኖት ላይ ቆየው። አባቴ ተሸውደሃል። ከኢየሱስ ውጭ ለሰው ልጆች ኃጢአት የሞተ ማንም ልጅ ነው አታመጠው። ስለዚህ በዛ ላለው በርቱልኝ፣ ክበሩልኝ። አሁንም እምነቱ ካለ ጸሎት አድርግ። የእኛ ሃይማኖት ፍቅር ነው። ካልነኩት አድርግ አይነካም አይባልም። በሃይማኖት ኢየሱስ ክርስቶስ ማንንም ነክቶ አደለም፣ ማንንም ተሳድቦ አደለም፣ ማንንም አንጓጣ አደለም፣ ማንንም ሰርቆ አደለም። የተሰቀለው ማንንም ስለዚህ ሃይማኖቴን ከነኩብኝ አለቅም ካልክ አንተ በኢየሱስ አይደለም፣ አይደለም በቃ ባዶ ነው። ስለዚህ እሱን ነገር አስተካክሉ ለማለት ነው። ሰላማችሁ ይብዛ። በውስጣችሁ ኢየሱስ ያለ ሰው ለሚሰድቧችሁ፣ ለሚጠላችሁ ጸልዩ። ሃይማኖት ያላችሁ ደግሞ አሳዱ፣ ግን አትድኑ፣ አልዳናችሁ። ሰላማችሁ ይብዛ። መልካም